ሰላም ጤና ይስጥልኝ ተመልካቾቻችን፣ ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት መለሰ ነኝ። በቅድሚያም ዋና ዋና ዜና። በስራ ዕድል ፈጠራና ኢንተርፕራይዝ ዘርፍ የሚስተዋሉ ክስተቶችን ለማሻሻል በቅንጅት መስራት እንደሚገባ ተገለጸ። በአሁኑ ወቅት እየተስፋፋ ያለውን የውባ በሽታ ስርጭትን ለመከላከል ዘርፈ ብዙ ተግባራት እየተከናወኑ መሆኑን የሀዲያ ዞን ጤና መምሪያ ገለጸ። በማዕከላዊ ኢትዮጵያ ክልል የትምህርት ጥራትን ለማሻሻል የተጀመሩ ቅንጅታዊ ስራዎች ተጠናክሮ መቀጠላቸውን የክልሉ ትምህርት ቢሮ ገለጸ። ወደ ዝርዝር ዜናዎችን እናልፋለን። አብራችሁን ቆዩ። በስራ ዕድል ፈጠራና ኢንተርፕራይዝ ዘርፍ የሚስተዋሉ ክፍተቶችን ለማሻሻል በቅንጅት መስራት እንደሚገባ ተገለጸ። የሀዲያ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ በ2017 አፈጻጸምና 2018 ዓ.ም እቅድ ዝግጅት ላይ ከባለድርሻ አካላት ጋር በውሳና ከተማ ውይይት አካሂዷል። ተጨማሪ አለን። በመድረኩ የሁሉም ወረዳዎችና ከተማ አስተዳደሮች የእቅድ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን በቀረበው ሪፖርት ላይ በብድር ስርጭትና አመላለስ ሼዶችን በማስተላለፍ ላይ ክፍተቶች ቢኖሩም የሆሳና ከተማና ና ጃጅራ ከተማ አስተዳደር ግንባር ቀደም አፈጻጸም ያስመዘገቡ ተቋማት ሲሆኑ ሌሎቹ መካከለኛ አፈጻጸም ያስመዘገቡ መሆናቸውን በሪፖርቱ ተመላክቷል። የውይይቱ ተሳታፊዎች እንደተናገሩት በዞኑ የስራ እድል ፈጠራ ላይ መሰራት ባለበት ልክ እንዳልተሰራ አንስተው ሼዶችን በአግባቡ ለሚመለከተው አካል ለማስተላለፍ በቂ ድጋፍና ክትትል እንደሚያስፈልግ ነው የተናገሩት መሰራት ያለባቸውን ጉዳዮች ጥቂት ነገሮች ያልሰራ ናቸው። ለምሳሌ የገጠር ስራ እድል ፈጥራ ልየታን እንደ ስራሮ ሮ 88 ፐርሰንት ነው የሚለው የማይጠበቅ ውጤት ነው። መቶ ፐርሰንት መስራት የሚገባ ነገር ነው ማለት ቅድም ሰነዱ ሲቀርብ ስራ እድልን መፍጠር፣ ቁጠባ፣ ብድር ስርጭት፣ ብድር አመላለስ፣ መሬት ዝግጅት፣ ሼድ ግንባታ፣ የገበያ ትስስር፣ የኢንተርፕራይዝ ኦዲት አገልግሎት ባለሙያ የሚሰራ ተግባር ነው ተብሎ ነው የቀረበው። በጣም ተራ ነገር ማለት ነው። የኢንተርፕራይዝ ሽግግር ምርጥ የተሞክሮ የሂሳብ ዝርጋታ የተደረጋላቸው ኢንተርፕራይዞች ከኢልምስ ጋርም ያሉ ነገሮች እጅግ በጣም ብዙዎቹ እኛ ምንሰራቸው ግን ያልሰራናቸውን በደንብ ይዘን ቆንጥጠን ብንሰራ ሴክተሩን እናሻግራለን የሚል ጠቅላላ ላይ አሳባለኝ። የመጀመሪያው ስራ ወጣትን መለያት ነው። ይሄ ተቋማዊ ስራ ስትሰራ በእርግጥ በቅንጅት የሚንሰራበት ነው። የተቋም ስራ ብቻ አይሆንም። የቀበሌ ስራ ድል ፈጠራ ምክር ቤት ሰብሳቢ ሊቀንበሩ ነው ወጣቶችና ማስታወቂያ እዛ ቀበሌ ያለው ነው። አሁን መጀመሪያ በልያታ መውደቅ አለብን ወይ የሚለው ነገር ሁላችንም ይዘን ብንት አክለውም፣ በዘርፉ የመብራት ኃይል እጥረት፣ ከኦሞ ማይክሮ ፋይናንስ ጋር ያለው ችግር አለመፈታቱ፣ በቂ ድጋፍና ክትትል አለመኖር እንዳለ ተናግረው ይህንን ጉድለት የሚመለከታቸው አካላት እንዲፈቱና ለወረዳዎች የተለያዩ ስልጠናዎች ተሰጥቶ ወደ ስራ መገባት እንዳለበት ገልጸዋል። በተለይ የታችኛው መዋቅር የወረዳ አስተባባሪ ይህ ተግባር በቀጣይ ጊዜ ከወደቀም ከተሻገረም ሀላፍነቱ የእናንተ ነው። የህዝብ ባላደራ ናችሁ። ለዚህ ወጣት ስራ እድል ፈጥረን በተገቢ ሁኔታ ሰብሰብ አድርገን መውሰድ እስካልቻልን ድረስ የተኛውም ኃይል ይህን ወጣት የመጠቀም እድል ሰፊ ነው የሚችለው። ስለዚህ ይህን እንደኛ አሰባስብን መውሰድ ግዴታ ነው የሚነገር በትክክል መውሰድ አለበት የሚነገርል የሀዲያ ዞን ምክትል አስተዳዳሪ እና የገቢዎች መምሪያ ኃላፊ አቶ ደነቀ ጊቻሞ የኢንተርፕራይዝ ዘርፉን በተመለከተ ሁሉም ባለድርሻ አካላት በትኩረት የበኩላቸውን ሚና እንዲወጡ ጠይቀዋል። አቶ ደነቀ አክለውም ስራን በተግባር ማሳየት እንዳለባቸው አንስተው በዘርፉ የሚታየውን ክፍተት ለማረም ጠንካራ ስራ መሰራት እንዳለበት ገልጸዋል። ኢንተርፕራይዝን በእውቀት እየደገፈን ኒድ እንጂ በጅልማ በአመራር ትን ብቻ ከሄደን ወዲያኑ ወዲያላ ለቅ ማድረጉ አይቀርም። ይህንን ከድጋፍ አንጻር ከማብቃትም አንጻር ከማሰልጠንም አንጻር ቴክኒክና ሙያ አለ። ስኪል ያላችሁ መሪዎች ዞን ደረጃ አላችሁ። አሁን ያወራችሁትን ነገር ወዴታች ማውረድ አዲስ አይግባ። የሀዲያ ዞን የስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ኃላፊ አቶ አብርሃም ዶልቾ እንዳሉት የስራ ዕድል ፈጠራ ዘርፍ የተለየ ድጋፍና ክትትል የሚጠይቅ በመሆኑ በቁርጠኝነትና በጋራ መስራት ከሁሉም ባለድርሻ አካላት ይጠበቃል ብለዋል። ከወጣት ጋር የተገናኘ ነው። ወጣቱ ደሞ ስራ ይፈልጋል ሁሌም ችግር የሚመጣበት ቦታ ነውና ቦታውን እናውቀዋለን። ግን ደግሞ ወድቀን አንሰራም፣ ወድቀን ስንሰራ አይታይም። በስርዓት እዛ ጋር ተተክለን እዚህ ጋር ምን አለ የሚል ክትትል አድርገን እንደ ሌላ ነገር ስንሰራ ማንታይበት ጊዜ አለ እና የአመራር ትኩረት የሚያንሰው ቦታ ነው። ግን ሁሌ ድግግሞች ሁሌ ድግግሞች ስራ ዕድል በጣም ወሳኝ ነው። ስራ ዕድል ከሌለ እንደዚህ ነው፣ ወጣቱ ያመፃል። ተደጋጋሚ ነው ግን ከልብ ነው ወይ የሚለውን ነገር እናስብበት። አቶ አብርሃም አክለውም በዘርፉ ለወጣቶች የስራ እድል እንዲፈጠርና የስራ አጥ ወጣቶችን ቁጥር ለመቀነስ በተለይ ትኩረት መስራት እንደሚገባ ገልጸው በየደረጃ ያሉት ጉዳዩ የሚመለከታቸው አካላት ክፍተቶችን ለመሙላት መስራት እንደሚያስፈልግ ተናግረዋል። በመጨረሻም በዘርፉ ግንባር ቀደም ሆነው ላስመዘገቡ ተቋማት የእውቅና መርሃ ግብር ተካሂዶ ቀጣይ ለሚሰሩ ስራዎች የግብ ስምምነት ተፈራርመዋል ስትል ባልደረባችን ልጅና ዮሐንስ ዘግባለች። በአሁኑ ወቅት እየተስፋፋ ያለው የወባ በሽታ ስርጭትን ለመከላከል ዘርፈ ብዙ ተግባራት እየተከናወነ መሆኑን የሀዲያ ዞን ጤና መምሪያ ገለጸ። ለምለም ዩዌል ተጨማሪ አላት። ክረምት አልፎ በጋ ወቅት ሲመጣ ለወባ በሽታ አስተላላፊ ትንኞች መራባት አመቺ ወቅት ነው። ተገቢውን ጥንቃቄ በማድረግ የወባ በሽታን አስቀድሞ መከላከል ካልተቻለ እስከ ሞት ድረስ የሚያደርስ በሽታ ነው። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለን ሽጉጤ ከሀዲያ ቴሌቪዥን ጋር ባደረጉት ቆይታ እንዳሉት በዞኑ የሚገኙ ሀያ መዋቅሮች በሚባል ደረጃ ለወባ በሽታ ተጋላጭ መሆኑን ገልጸዋል። በሽታው ጫና እንዳያደርስ አስቀድሞ ለመከላከል ለትንኞች መራቢያ አመቺ የሆኑና ውሃ ያቆሩ ቦታዎችን የማፍሰስ ስራ እየተሰራ ነው ብለዋል። ከዚህም በተጨማሪም በከፍተኛ ሁኔታ ተጋላጭ ለሆኑ ለሁለት መዋቅሮች መከላከያ አጎበር ስርጭት መደረጉንና በሶስት መዋቅሮች ደግሞ የመድኃኒት ርጭት መደረጉን ዶክተር ደሳለኝ አብራርተዋል። ከመከላከል አንጻር ህብረተሰብ ውስጥ ከዚህ ከክረምት ዝናብ ጋር ታይዞ ውሃ የሚያቁሩ ቦታዎች በጊዜያዊነትና በቋሚነት ተለይተው ያለዋሉ እነዛን የማፋሰስ የማዳፈን፣ የመረበሽ ስራ እየተሰራ ያለበት ሁኔታ አለ። ከዚህም ጋር ታይዞ ከጤና ኤክስቴንሽን ባለሙያዎች ጋር ከጤና ጣቢያ ባለሙያዎች ጋር በየወረዳው ግብረ ኃይል አቋቁመን የውባ ንቅናቄ አድርገን እየሰራን እንገኛለን። ከዚህ ከመከላከል ተግባር አንፃር ሌላው የ በተመረጡ ወረዳዎች ላይ የአጎበር ስርጭት እየተሰራጫለን ለዞናችን በቂ አይደለም። ባገኘነው ድርሻ ከፌዴራልም ከክልልም ተመርጠው በተላኩ ወረዳዎች ጫና ባለባቸው በሁለት መዋቅሮች ላይ በአንድ ከተማ አስተዳደር እና በአንድ ወረዳ ላይ የአጎበር ስርጭት ሰጥቶ የአጎበር እየተሰራጨና እየተሰጣቸው ያን ለታለመለት ዓላማ እንዲያውሉ የድጋፋዊ ክትትል ማስተማር የመሳሰሉ ነገሮችን እየሰጠን እንገኛለን። የህክምና አገልግሎትን በሚመለከትም በዞኑ ሁሉም ደረጃ በሚገኙ የጤና ተቋማት የምርመራ አገልግሎት እየተሰጠ እንደሚገኝ የገለጹት ዶክተር ደሳለኝ በሽታው ለተገኘባቸው ሰዎች የመድኃኒትና ህክምና አገልግሎት እየተሰጠ ይገኛልም ብለዋል። የሚከሰቱ የመድኃኒት እጥረትን ለመከላከልም ጊዜያዊ የመድኃኒት ማከማቻ በዞን ደረጃ እንደተቋቋመ አንስተዋል። ራፒድ ቴስቶች ፈጣን ምርመራዎች አሉ። የወባ ምርመራ አርዲቲ ይባላል። ያ በየጤና ኬላው እንዲሰጥ ተደርጎ የቤለቤት ጉብኝት ሰዓት ላይ በትኩሳት በምን የታመሙ ሰዎችን እዛ መርምሮ ህመሙ ከተገኘባቸው ይሄ ወባ በሽታ ከተገኘባቸው እዛው መድኃኒት መስጠት በጣም ከፍ ያለ ጫና ያለው ከሆነ ወደ ጤና ተቋም ወደ ጤና ጣቢያ ወደ ሆስፒታል የሚላክበት ሁኔታ አለ። ይሄ አዋሳ ያለው ኢብሳ ሀብ እንደ ሴንትራል ኢትዮጵያ ደቡብን እና ሲዳማን አካባቢ ጨምሮ ሀቡ ያለው አዋሳ ከመሆኑ ጋር ታይዞ በሰዓት የመድኃኒት ያለ መቅረብ ችግር አለ። ሲኬድም ያው በቂ ነገር ያለ ማግኘት አለ። ከዚህ ጋር ተያይዞ ችግሮች እንዲፈቱ ኢመርጀንሲ ስቶክ የድንገተኛ ስቶክ ጠይቀናል። ለድንገተኛ አገልግሎት የሚሆን በዞን ደረጃም ብለን የተወሰነ ግብአት ባለፈው ሳምንት አምጥተናል። ይህን ክፍፍል ለሀያውም ዞን ውስጥ ባሉ መዋቅሮች። ሲወስዱ ከፍፍር ሰርተናል። ሁሉም እየወሰዱ ይገኛሉ። በዞኑ በአራት የመጀመሪያ ደረጃ ሆስፒታሎች በ64 ጤና ጣቢያዎች እና 288 ጤና ኬላዎች አገልግሎት እንደሚሰጥ በመግለጽ በዞን በኩል ግብረ ኃይል በማቋቋም ጠንካራ ድጋፋዊ ክትትል እየተደረገ እንደሚገኝ አብራርተዋል። ከየጤና ጣቢያ ኃላፊዎች ጋር ከጤና ጽፈት ቤት ማናጅመንት ጋር ከዞን ጤና መምሪያ ወረዳን የሚደግፍ የጤና መምሪያ ማናጅመንት አባላት አሉ። ወረዳውን የሚደግፉ ከእነሱ ጋር ቨርቹዋል ሚቲንግ ቴምፕሌቶችን አዘጋጅተን በዛ ልክ እየገመገመን እንገኛለን። በቨርቹዋል እና በአካል ወርደን ያወረድናቸውን ተግባራት ለቅመን እየሰራ ነው። በዋናነት እዚህ ተግባር ላይ የምንሰራው ያው የወባን መከላከል ስራ ነው። ዶክተር ደሳለኝ በመጨረሻም ህብረተሰቡ በባለሙያዎች የሚነገሩ የወባ በሽታ መከላከያ ዘዴዎችን በሚገባ ተግባራዊ በማድረግ በሽታው የሚያደርሰውን ጉዳት አስቀድሞ እንዲከላከሉ መልዕክት አስተላልፈዋል ሲል ባልደረባችን ሙሉአለም ቀጭኔ ዘግቧል። ሀገረሰብ የወተት ከብቶችን ዝርያ በማሻሻል የወተት ምርትና ምርታማነትን ማሳደግ እንደሚገባ ተገለጸ። ሀዲያ ዞን ግብርና መምሪያ የእንስሳትና ዓሳ ሀብት ልማት ዘርፍ ዞን አቀፍ ሲንክሮናይዜሽን ማስጀመሪያ መርሃ ግብር በሆሳዕና ከተማ ተካሂዷል። ምንትዋብ ኢያሱ ተጨማሪ አላት። የሆሳና ከተማ አስተዳደር ከንቲባ አቶ ሳሙኤል ሸጉጤ በዚህ ወቅት ቀደም ሲል በዘርፉ የቴክኖሎጂ አጠቃቀም አነስተኛ በመሆኑ ከዘርፉ የሚገኘው ጥቅም ሳይገኝ መቆየቱን አንስተው ከቅርብ ጊዜ ወዲህ መንግስት ለዘርፉ በሰጠው ትኩረት አበረታች ውጤት መመዝገቡን ገልጸዋል። የእንስሳት ምርትና ምርታማነትን በተለይ የወተት ምርትና ምርታማነትን ልናሳድግ ከሆነ ደግሞ ቴክኖሎጂ መጠቀም አለብን። በአሁኑ ሰዓት ብልጽግናችንን ለማረጋገጥ የእንስሳት ምርትን ማሳደግ አስፈላጊ ነው በሚል መንግስታችን ካመቻቻቸው መርሃ ግብሮች አንዱ የሲንክሮናይዜሽን መርሃ ግብር ነው ኮርማ ብቻ ከሚወለድበት ሴት ጊደር የሚወለድበት ቴክኖሎጂ ደርሰናል አርሶ አደሮቻችንም ብቻ ሳይሆን በከተማ ውስጥ እንስሳትን የሚያረቡ ቤተሰቦችም ይህን ቴክኖሎጂ መጠቀም አለባቸው ያ ብቻ ሳይሆን አንዳንድ አካባቢዎች ላይ የወተት ቤልት የማር ቤልት የዶሮ ቤልት የእንቁላል ቤልት በከተሞቻችን መፍጠር ችለናል። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር አብታሙ ታደሰ የግብርና ሴክተር ምርትና ምርታማነትን ለማረጋገጥ የቴክኖሎጂ አጠቃቀም ማሻሻል፣ በዘርፉ የተገኙ ስኬቶችን ማስፋፋትና ጉድለቶችን ማረም እንደሚገባ ጠቅሰው በዞኑ ከሶስት ሚሊየን በላይ የዳንጋ ከብቶች መኖራቸውንና ከዚህም አንድ ሚሊየን ያህሉ ዝርያ ማሻሻል መቻሉን ተናግረዋል። በዞናችን ከሶስት ሚሊየን በላይ የዳልጋ ከብቶች ያሉት ሲሆን ከዚህ ውስጥ ከአንድ ሚሊዮን በላይ የተሻሸለ ዝርያ ያላቸው ቢሆንም በቀጣይ ዝርያ ለማሻሻል ተግባር ያለው መጠነሰፊ ስራ መስራት አስፈላጊ ነው። የዝርያ ማሻሻል ስራ የተፈጥሮ ግጦሽን፣ የመሬት ውስንነትን ለመፍታትና አገረሰብ የወተት ከብት በምርት በንጠዳቸው ከፍ ባሉ በተሻሻለ ዝርያ ለመተካት ምርትና ምርታማነትን ለማሳደግ ከፍተኛ ሚና አለው። ሲንክሮናይዜሽን አገልግሎቱ በዞኑ ባሉ ሁሉም ወረዳዎችና ከተማ አስተዳደሮች እንደሚሰጥ ጠቅሰው ፕሮግራሙ የመደበኛ የማዳቀል አገልግሎት ተደራሽነትን ለማስፋፋት የእንስሳት ቁጥር ለመጨመርና የወተት ፍላጎትና አቅርቦት ለማመጣጠን ፋይዳው የጎላ መሆኑን አብራርተዋል። የሲንክሮናይዜሽን ፕሮግራም የመደበኛ የማዳቀል አገልግሎትን ተደራሽነት ለማስፋት የእንስሳት ቁጥርን ለመጨመር የማዳቀል አገልግሎቱ በከፍተኛ ሁኔታ ለአርሶ አደሮቻችን እንዲደርስ በአንድ ጊዜ ብዙ ጥጆች እንዲወለዱ ለማድረግ የወተት ምርትና ፍላጎትን ለማጣጠም የሕፃናት መቀንጨርን ለማስቀራትና የምግብ ዋስትናን ለማረጋገጥ ከፍተኛ ሚና ያለበት በመሆኑ የተጀመረው የሲንክሮናይዜሽን ተግባር በሁሉም ወረዳ በሁሉም ከተማ አስተዳደርና ቀበሌያት ተጠናክሮ የሚቀጥል ይሆናል። በሀዲያ ዞን ግብርና መምሪያ የእንስሳትና አሳ ሀብት ልማት ዘርፍ ኃላፊና የስንክሮናይዜሽን ዘርፍ ኃላፊ ዶክተር መሰረት አበራ በበኩላቸው ባለፉት ጊዜያት በእንስሳት ዝርያ ማሻሻል በተከናወኑ ተግባራት በርካታ ውጤቶች መመዝገባቸውን አንስተው በዚህም አምና ወደ ሀምሳ አንድ የወተት መንደር መፍጠር መቻሉንና ዘንድሮ 104 የወተት መንደር ለመፍጠር እቅድ መያዙን አብራርተዋል። እንደ ዞናችን ከዚህ ቀደም በተሰሩ ስራዎች በርካታ ውጤቶች እየተመዘገቡ ይገኛሉ። እንዲሁም ደግሞ ወደ 51 የወተት መንደር በ2017 ተፈጥሯል። በዚህ አመት ደግሞ ወደ 104 መንደሮችን ለመፍጠር እቅድ ይዘን እየሰራን እንገኛለን። በ2017 ዓ.ም 23 ሺህ ከብቶችን ዝርያ ማሻሻል መቻሉን ጠቅሰው በዘንድሮ ዓመትም 24 ሺህ ከብቶችን ለማዳቀል እቅድ ተይዞ ወደ ተግባር መገባቱን ዶክተር መሰረት ተናግረዋል። እንደ 2017 ወደ 23 ሺህ ከብቶችን ዝሪያቸው እንዲሻሻል በማዳቀል ያው የተሻሻለ ዝሪያ ማግኘት ችለናል። እንዲሁም ደግሞ አምና ካዳቀል ነው በዚህ አመት ላይ ወደ 22 ሺህ ጥጆችን ማግኘት ችለናል ማለት ነው። በዚህ አመት ደግሞ በጠቅላላ ወደ 24 ሺህ ከብቶችን በማዳቀል ወደ 28 ሺህ ጥጆችን ለማግኘት እየሰራን ነው የምንገኘው። የሆሳና ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ ጌታቸው ዮሐንስ በበኩላቸው በሆሳና ከተማ አስተዳደር ለዘጠኝ ተከታታይ ቀናት በአምስት ማዕከላት በሚተገበረው ሲንክሮናይዜሽን አገልግሎት 431 ከብቶችን ዝርያ ለማሻሻል እቅድ መያዙን ተናግረዋል። በከተማው የሚገኙ ከብት አርቢዎች ወደ ማዕከሉ በመምጣት የአገልግሎቱ ተጠቃሚ በመሆን ምርታማነታቸውን እንዲያሳድጉ ጥሪ አቅርበዋል። አምስት ማዕከላት ላይ ነው ማሻሻል ራሙ ይፋ ረግ ነው። ከዛሬ ጀምሮ ለአንድ ዘጠኝ ቀናት ይቆያሉ። በአምስቱ ማዕከላት እቅዳችን 431 ነው። እኛ ከአንድ ሺህ በላይ እንፈጽማለን ብለን እናስባለን። ይህን ቴክኖሎጂ ማህበረሰባችን በደንብ ተጠቅሞ ራሱንና ገበያውን ማረጋጋት በተለይ በውተ ትምህርት ላይ ከፍተኛ ፍላጎት አለ። ምርቱ እየጨመረ ነው። ሁሉም ማህበረሰብ ይህንን እድል ተጠቅሞ ምርቱን እንዲያሳድግ ጥጃውን ሽጦ እንኳ ወደ ገንዘብ መለወጥ የሚቻልበት ትልቅ ፕሮግራም ነው ብዬ ነው ማስተላለፈው መልእክቴ ነው። በማዕከላዊ ኢትዮጵያ ክልል የትምህርት ጥራትን ለማሻሻል የተጀመሩ ቅንጅታዊ ስራዎች ተጠናክረው መቀጠላቸውን የክልሉ ትምህርት ቢሮ ገለጸ። ምንትባብያሱ ተጨማሪ አላት። በመድረኩ ላይ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሳው እንዳሉት በክልሉ የተማሪዎችን ውጤት ለማሻሻል የተጀመሩ ስራዎች ይጠናከራሉ። የትምህርት ዘርፉን መደገፍ በእውቀት የበቁ ዜጎችን ለማፍራት ያለው ሚና ወሳኝ ነው ብለው፣ በክልሉ ለዘርፉ የተሰጠው ትኩረት ተጠናክሮ ይቀጥላል ብለዋል። በክልሉ የትምህርት ጥራትን ለማረጋገጥ እየተደረገ ባለው ጥረት በየደረጃው የሚገኘው አመራር ክትትልና ድጋፍ ስራውን ማጠናከር እንደሚጠበቅበት አሳስበዋል። የተማሪዎች ውጤት እና የተማሪዎች ስነ ምግባር መሻሻሉን ቼክ እያደረግን መሄድ አለበት። ፕሮሰስ ብቻውን ምንም አይሰራም። ውጤት ማምጣት አለበት። ውጤት ማምጣት መቻል አለበት። የስነ ምግባር ለውጡ እየተለካ መሄድ መቻል አለበ። በየደረጃው ያለው አመራር ዋና ስራው የትምህርት ቤት ማሻሻል፣ የትምህርት ቤት ደረጃዎችን ማሻሻል የምትል ርዕስ አለች። እሷን ነቅሶ ዝርዝር ነገሮች ምን ይሰራሉ ብሎ ከሰራ ያሻግራል። በክልሉ የትምህርት ጥራትን ለማረጋገጥ በቅድመ መደበኛና መደበኛ ትምህርት ቤቶች ላይ ትኩረት ተሰጥቶ እንደሚሰራም አክለዋል። ማህበረሰብን በማሳተፍ ለመማር ማስተማር ስራው ውጤታማነት የሚረዱ ግብአቶችን የማሟላት ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። ግብአት ለማሟላት የምንከተለው አቅጣጫ የመንግስትን አቅም መጠቀም ነው። የማህበረሰቡን አቅም መጠቀም የአካባቢ ተወላጆች ባለጸጋዎችን አቅም መጠቀም ነው። ብዙ ግብአት አሉ። ለምሳሌ አንዱ ግብአት የምንለው መምህር ነው። ላይብረሪ፣ ላብራቶሪ መጽሐፍ፣ ሌሎች ብዙ አሉ። ትምህርት ግቢ ውስጥ የሚታዩ ብዙ ነገሮች አሉ። እነዚህ ላይ በደንብ መረባረብ፣ ተከታታይ ስልጠና መስጠት ነው። የትምህርት ሚኒስትር ዴታ አየለች እሸቴ መንግስት በትምህርት ጥራት ላይ የተስተዋሉ ችግሮችን ለማረም ትኩረት ሰጥቶ እየሰራ ይገኛል ብለዋል። በሀገር አቀፍ ደረጃ በትምህርት ለትውልድ ንቅናቄ ማህበረሰቡን በማሳተፍ ከ86 ቢሊዮን ብር በላይ ሀብት በማሰባሰብ የበርካታ ትምህርት ቤቶችን ደረጃ ማሻሻል መቻሉን ተናግረዋል። የምንገነባቸው አዳዲስ ትምህርት ቤቶች ደረጃቸውን የጠበቁ እንዲሆኑ ለማድረግ ሲነሳም እንደነበረው ብዙ የህብረተሰቡን አቅም አሰባስቦ ወደ አንድ ለማምጣት እና ሁሉንም አካላት ለማሳተፍ የሚያስችል ትምህርት ለትውልድ ኢኒሽቲቭ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት እና መሪነት በሀገር አቀፍ ደረጃ ይሄ መርሃ ግብር የተዘረጋበት ሁኔታ እንዳለ የምናስታውሰው ነው። በዚህም ባለፈው የለውጥ አመታት በተለይ ከተጀመረ በኋላ ሁለት ዓመት አሁን ሶስተኛውን አመት አንድ ኳርተር አሳልፈናል። የሁለት ዓመቱን ብቻ ብንወስድ ሰማንያ ስድስት ቢሊየን ብር በሀገር አቀፍ ደረጃ የተሰበሰበበት ነው። ይህን ሀብት ሞቢላይዝ አድርገን እምላ ያዋል ነው ካልን ደግሞ ቅድም ላልኩት ለተለዩ ችግር ትምህርት ቤቶቹን ወደ ደረጃ ለማምጣት የሚያስችል ስራ የተሰራበት ነው። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ በበኩላቸው በክልሉ ትምህርት ቤቶችን ሳቢና ምቹ ለማድረግ እየተሰራ ነው። ይህም የተማሪዎችን ውጤትና ስነ ምግባር ማሻሻል ላይ በጎ ሚና እየተጫወተ እንደሚገኝ ተናግረዋል። በክልሉ ማህበረሰቡን በማሳተፍ የትምህርት ቤት ምገባ መርሃ ግብርን ጨምሮ ሌሎች የተገኙ ውጤቶችን የበለጠት ለማጠናከር ትኩረት ይደረጋል ብለዋል። የተማሪ ውጤት ለማሻሻል የተማሪ የትምህርት ጥራት ለማስጠበቅ ትምህርት ቤቶችን ምቹ ማድረግ ሳቢ ማድረግ፣ ደረጃውን ማሻሻል የህብረተሰብ አቀፍ የምገባ ፕሮግራም ጀምረናል። ይህንንም የጀመሩ ሁሉም መዋቅሮች አልጀመሩ፣ ሁሉም ወረዳዎች አልጀመሩ፣ ሁሉም ትምህርት ቤቶች አልጀመሩ። የጀመሩት ላይ ግን ትልቅ ለውጥ ነው የመጣው። በአካል ጭምር ገብተን ተማሪዎችን አይተናቸዋል እናቶችን ጠይቀና ቸዋል መምህራን ጠይቀናል። ያመጣውን ለውጥ ማለት ነው፣ የተማሪን መቅረት ማርፈድ ቀንሷል በግልጽ ትምህርት ላይ ተሳትፎን ጨምሯል። እንደዚያ ዘገባ በመርሃ ግብሩ ላይ የክልሉ ምክር ቤት ዋና አፈጉባኤ ፋጤ ሴርሞሎን ጨምሮ የመንግስት የስራ ኃላፊዎችና ና ባለድርሻ አካላት እየተሳተፉ ሲሆን በአስራ ሁለተኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ላስመዘገቡ ተማሪዎች የማበረታቻ ሽልማት ተሰጥቷል። በኢትዮጵያ በየዓመቱ የሚከበሩ የአደባባይ በዓላት የሀገር ውስጥ ቱሪዝም በማስፋፋት ለዘርፉ እድገት ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ ቱሪዝም ሚኒስቴር አስታወቀ። እናትናኤል በላይና ተጨማሪ አለው። የቱሪዝም ሚኒስቴር ዴታ ዶክተር እንደገና አበበ ከዚያ ጋር ባደረጉት ቆይታ እንዳሉት መንግስት የቱሪዝም እንደ ትልቅ ኢኮኖሚ መስክ በመውሰድ ዘርፉ የሚያነቃቁ የተለያዩ ተግባራትን እያከናወነ ይገኛል። በኢትዮጵያ የሚገኙ የተፈጥሮ ሀብቶችን፣ ታሪካዊ ቅርሶችን እንዲሁም የማይዳሰሱ ትውፊቶችን በአግባቡ ለመጠቀም በዘርፉ የሚታዩ ችግሮችን ለመፍታት በከፍተኛ ደረጃ መስራቱን አንስተዋል። በመዲናዋ ያሉ የቱሪስት መዳረሻ ቦታዎችን ማስፋት መቻሉን፣ የሀገር ውስጥ የውጭ ጎብኚዎች ቁጥርን በመጨመር ከዘርፉ የሚገኘውን ኢኮኖሚያዊ ጠቀሜታ እንዲያድግ ማስቻሉን ተናግረዋል። በመላው ሀገሪቱ የሚከበሩ የአደባባይ በዓላት የቱሪስት ዘርፉን በማነቃቃት የሀገርን ገጽታ በመገንባት ረገድ አቅም እየፈጠረ እንደሚገኝም ጠቁመዋል። በተለይም በዩኔስኮ የተመዘገቡ ቅርሶች ዓለም አቀፍ እውቅና ያላቸው መሆናቸውን ጠቁመው ለሀገር ውስጥ የቱሪዝም እድገት ፋይዳው ከፍተኛ መሆኑን ተናግረዋል። ቅርሶቹ ከውጭ ጎብኚዎች ከሚገኝ ገቢ በላይ በዩኔስኮ በኩል ለጥናትና ምርምር የሚመጡ ሀብቶች በርካታ መሆናቸውን ጠቁመዋል። እንዲሁም የኢትዮጵያ ትርክቶችን ለዓለም በማስተዋወቅ ኢትዮጵያ በዓለም አቀፍ ደረጃ በአፍሪካ ያላትን ቦታ በማጉላት የሚያበረክቱት አስተዋጽኦ ከፍተኛ ነውም ብለዋል። ዩኔስኮ የመዘገባቸው የዓለም ቅርሶች የራሳቸው የሆነ ፋይዳ አላቸው። አንደኛ ዓለም አቀፋዊ እውቅና ያላቸው ናቸው። ሁለተኛ በአገር ደረጃ ከሚያመጡት ጥቅም በላይ በዩኔስኮ በኩል ለዛ ለጥናት ለምርምር የሚመጡት ሀብቶቹ በጣም ብዙ ናቸው። ኢንተረስት ኦፍ ቱሪዝም ግን ካሰብን እነዚህ አንድ የውጭ ጎብኚ ቁጥር በመጨመር በጣም የራሳቸው ሚና አላቸው። ሁለተኛ ከመሰረተ ልማትና ከመዳረሻ ልማቶች ብቻ ሳይሆን በዓለም ደረጃ እነዚህ ቦታዎች ኢትዮጵያ በአፍሪካ ውስጥ ያላትን ፖዚሽን በማጉላት ውስጥ የራሳቸው ስራዎች አሉት። የኢትዮጵያን ትርክቶችን ኢትዮጵያ የነበረችበትን ናሬቲቭቱን በመጻፍና ለዓለም በማሳየት የአገር ውስጥ ቱሪዝም ብቻ ሳይሆን የውጭውን ትኩረት በመሳብ ውስጥ የራሳቸውን ሚና ይጫወታሉ። ኢትዮጵያን በዓለም የቱሪዝም ካርታ ውስጥ ሀብቶቿን፣ ጸጋዎቿን በማስተዋወቅ እንዲሁም ደግሞ ገቢ ማምጣት የራሳቸውን ትልልቅ ሚና እየተጫወቱ ነው ያሉት። የአደባባይ በዓላት ሲከበሩ የሀገር ባህል ልብስ በስፋት የሚደረግበት ወቅት መሆኑን ጠቅሰው የስራ ድል ከመፍጠር አኳያም ትልቅ አስተዋጽኦ እያበረከቱ እንደሚገኙ ሚኒስትር ዴታው ገልጸዋል። ስራ ድልን ይፈጥራል። በጣም አልባሳቶች በአልባሳቶች ያማረ ነበር። እደ ጥበባቶች የሚሸጡበት ነው። ሁለተኛ ደግሞ ባህል እና ሙዚቃዎች የሚተዋወቁት ነው። በዚህ ውስጥ የሀገር ውስጥ ቱሪዝምን በማስፋፋት ትልቅ ሚና አላቸው። ከዛ በላይ ግን እያንዳንዱ ማስከረም ውስጥ የተደረጉት ፎረሞች ነበራቸው። እነዛ ፎረሞች ደግሞ የቋንቋዎችን እድገት፣ የባህልን እድገት እንዲሁም ደግሞ የእያንዳንዱ በዓላት ላይ የብሔር ብሔረሰቦች መኖራቸው የኢትዮጵያን አንድነት የሚያጠናክር ሰላምን፣ የሚያበስር በጣም በሰፊው ከተሰራበት ደግሞ እነዚህ ሰብሰብ አድርጎ ወደ ካርኒቫሎች ማደግ እንደሚችሉ ያየንባቸው ነው። በቱሪዝም መዳረሻዎች አስፈላጊውን መሰረተ ልማት እንዲያሟላ መደረጉን ለጎብኚዎች እርካታን ከመፍጠር ባለፈ ቆይታቸውን እንዲያራዝሙ እያደረገ እንደሚገኝ ነው የገለጹት። በተለይም በመዲናው የተሰሩ የቱሪስት መስህብ ስፍራዎች መሰረተ ልማቶች፣ እንዲሁም የኮሪደር ልማት ስራዎች ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ እያስገኙ መሆናቸውን ጠቁመዋል። የኮሪደር ልማቱ የበዓላቱ ልዩ ድምቀት የሰጠ ተሰጠ። የበዓሉ ታዳሚዎች ያለምንም መገፋፋት በነፃነት እንዲያከብሩ ማስቻሉን ጠቁመዋል። እንደ ኢዜአ ዘገባ በዚህም የኮሪደር ልማቱ የቱሪስት እድገትን ያመጣ ሲሳይ ነውም ብለን መግለጽ እንችላለንም ብለዋል። የሀገር ውስጥ ቱሪዝም ዓለም አቀፋዊ ቱሪዝሞችን በምንስብበት ጊዜ ያለምንም መጨናነቅ ልማቱ ልዩ ድምቀት ነበር የሆነለት። በተለይ የመስቀል በዓል ሲከበር አዲስ አበባ ሲከበር የነበረው የሬቻ እንዲሁም ቢሾፍቱ የተከበረው ሬቻ ኮሪደር ልማቱን በደንብ ያጎላበት እውነቱን ለመናገር ከሆነ ኮሪደር ልማቱ ቱሪዝሙ ቱሪዝሙም ደግሞ ሚኒስቴር ልማቱን ያስተዋወቀበት ነው ማለት እንችላለን። እዛ ውስጥ እንግዲህ ሰፊ እንቅስቃሴዎች ይደረጋሉ። መአት ብዙ ሰው ነው የነበረው። ስለዚህ እነዚህ ሰዎች ያለምንም መገፋፋት እንዲሄዱ ሰፋፊ መንገዶች ስለነበረም በዛ መልኩ ተደርጓል። ኮሪደር ልማቱ የቱሪዝምን የባህልን እድገትን ለማምጣት የመጣ ሲሳይ ነው ብለን ብንወስድ ጥሩ ይመስለኛል። ተመልካቾቻችን፣ ሀዲያ ቴሌቪዥን የዕለቱ ዜናዎቻችን ይህንን ይመስሉ ነበር። ከቀሪ ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።